ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የመስከረም 19 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ድል ወደ አዲስ አበባ እየተጠጋ ነው። ታሪካዊቱ አንኮበር በዛሬው ዕለት የፋኖ የድል በረከት ሰዓት የጎበኛ ትሆናለች። ይህ ድል ደግሞ ደብረ ብርሃን ላይ የተቀመጠውን የብልጽግናውን ሰራዊት የጄኔራሎች ቡድንና የባህር ዳሩን ባዴንን ያስጨነቀው ሆኗል። ባንኮቨር ወረዳ ዋና ከተማ ልዩ አምባ የተፈጠረው ምንድን ነው የሚለውን በቀዳሚነት የምናስደምጣቸው የግንባር መረጃችን ነው፣ ተሰሙታላቸው የጉድ ቀን አይመሽም እንዲሉ፣ የብልጽግናው አገዛዝም ከቀን ወደ ቀን የሚያስደምጠን የጉድ ዜና በስቷል። የምኒልክ እዝ ታላቅ ድል ያስደነገጣቸው የምኒልክ ቤተ መንግስት ቁጥር አንድ ሰው ለሰሜን ወሎ ባዴን ካድሬዎች አምስት ትእዛዛ ትልከዋል ከወደዳችሁን ከወደዳችሁኝ የምነግራችሁን ስሙ ሲሉ የብልጽግናው ሊቀመንበር ያስተላለፉት መመሪያ በዜናችን በዝርዝር ይደመጣል። የብልጽግናው ሰራዊት በስልጠና ቦታ ላይ ባለበት ሂድ የሚለውን ትዕዛዝ ውጊያ ቦታ ላይም ባለበት ቁም ተብሎ ትዕዛዝ ተሰጥቶታል። በመከተል የኤታማዦር ሹሙ የተላለፈው ባለበት ቁም ትዕዛዝ ለየትኛው ግንባር ሰራዊት ነው ሙሉ መረጃው በዜናችን ይደመጣል። ዝርዝሩን ትሰሙታላችሁ። ህወሓት በወልቃይት ሰርጎ በመግባት ትንኮሳ ከፍቶ ጉዳት ሲያደርስ የተከዜ ዘብ በበኩሉ ከመብረቅ የፈጠነ ምላሽ ሰጥቶታል በወልቃየት እየሆነ ያለውን አሁናዊ ሁኔታ የሁመራ ከተማ ነዋሪዎች ለጣና ቴሌቪዥን የሰጡትን አስተያየት ጨምረን ዝርዝር ዘገባ አሰናድተንለታል። ሰዓቱን ጠብቆ ይቀርብላችኋል። ብጥብጥ፣ ሁከት፣ ግጭትና እልቄት የሚያስደስተው የብልጽግናው አገዛዝ ከሰሜን ወደ ደቡብ በመዝመት ጉራጌ ላይ ሰሞኑን እልቄት አድርሷል። ፀረ ሴሜቲክ የሆነው የብልጽግናው አገዛዝ በቡታ ጅራ ያደረሰው ጉዳት ምንድን ነው? ችግር ውስጥ እንዴት ሊፈጠር ቻለ? ከዚህ ችግር መፈጠር ጀርባ ብርሃኑ ነጋ ርስቱ ይርዳውና የብልጽግናው ሊቀመንበር ከሶስት ዓመታት በፊት ያደ ያደረጉት ስብሰባ ምን ነበር? እነዚህን ሁሉ የሰዓቱ ዜናችን ምላሽ የሚሰጥባቸው ጥያቄዎች ናቸው። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የቀን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። አንኮበር ላይ ፋኖ ታላቅ እርምጃ ወሰደም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በብልጽግናው ጥምር ጦር ላይ የሚያካሄደውን በድል የታጀበ ተጋድሎ ዛሬም ቀጥሏል። ዛሬ በሰራው የከተማ ኦፕሬሽንን በታሪካዊቱ አንኮበር አውራጃ ልዩ አምባ ላይ የብልጽግናን ምሽግ በመስበር ድል ተቀዳጅቷል። የአፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው የጣይቱ ክፍለ ጦር በሸዋ ጠቅላይ ግዛት በተጉለት አውራጃ አንኮበር ወረዳ አልዩ አምባ ከተማ መሽጉ ያለውን የባዲ ሚሊሻና ድማ ብተና ከመሽጉ ሰርገው በመግባት ጠላትን ድባቅ መተውታል ብለዋል። ይህን በድል የታጀበ ታላቅ ተጋድሎ ያካሄዱት የማመድ ቢሆነ ኮርጣይቱ ክፍለ ጦር ውስጥ የሚገኙት ሁለት ሻለቃዎች ማለትም የሁለተኛ ሻለቃ እና የአራተኛ ሻለቃ የፋኖ አባላት በጥምረት በመሆን ነው። የኮሩ ሚዲያና ኮሚኒኬሽን ክፍል በዚህ ጉዳይ በሰጠው ማብራሪያም የጠላትን እያንዳንዷ እንቅስቃሴ ከአፋር ሸዋ ጠቅላይ ግዛት እዝ የመረጃ ክትትላችን አታመልጥም። አልዩ አምባ የተከማቸውን ባዲ ሚልሻና አድማ ብተና ሁኔታም ባለን የተጠናከረ የውስጥ መረጃ መሰረት አድማ ብተናና ሚልሻው ምሽግ አድርጎ በተቀመጠበት ሰርገን በመግባት በበርካታ ኃይሉ ላይ እርምጃ መውሰድ ይችለናል ሲል ገልጿል። በዛሬው የአፋር ሸዋ ጠቅላይ ግዛት ህዝብ በጀግንነት የታጀበ የከተማ ኦፕሬሽን ከአስር በላይ የሚሆን አድማ ብተናና ሚልሻ እርምጃ እንደተወሰደበት የሚናገሩት ደግሞ የጣና ቴሌቪዥን የአካባቢ ምንጮች ናቸው። የአካባቢ ነዋሪዎች መረጃውን ሲቀጥሉም ቁጥሩን በትክክል ማወቅ ባንችልም ከአስራ አምስት የማያንስ ቆስለኛ ሆኗል ማለትም አክለው ገልጸዋል። እንደ አይነ ማኞች መረጃ ከሆነ በዛሬው የአፋር ሸዋ ጠቅላይ ግዛት እዚ የከተማ ኦፕሬሽን እርምጃ ከተወሰደበት አድማ ብተናና ሚልሻ በተጨማሪም የአገዛዙ የካድሬ መዋቅር ከፍተኛ ጭንቀት ውስጥ ገብቷል ብለዋል። የማመድ ቢሆነ ኮር ሚዲያ እና ኮሚኒኬሽን ክፍል ያልዩ አምባውን ተጋድሎ አክለ ሲገልጽም ለስርዓቱ ደህንነት በመሆን በልዩ አምባ ከተማ ዙሪያ የፋኖም ቤተሰብ ከስርዓቱ ሚልሻ ጋር በመሆን ሲያሰቃየ ነበረ እና ለአገዛዙ መረጃ በማቀበል በአማራ ህዝብ ላይ መከራውን እንዲበዛ ምክንያት ነበረው ጉርሻ ማህመድ የተባለውን ግለሰብ አልዩ አምባ ከተማ ላይ በተሰራ ኦፕሬሽን ፋኖ በቁጥጥር ስር ውሎታል ሲል አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ የተጋድሎ ውሎ ወደ አራት ኪሎ እየተጠጋና ለብልጽግነው ወታደራዊ አዛዦችም ከባድ ጭንቀት እየሆነ መጥቷል። በተለይም ከወሎ ታላቅ ተጋድሎ ማግስት በሸዋ በተለይም በደብረ ብርሃን አቅራቢያ የተሰራው ተጋድሎ የፋኖን በድል የታጀበ ጉዞ ወደፊት እንዲገሰግስ እያደረገው መሆኑ ታውቋል። ይህን ተከትሎም የብልጽግነው ወታደራዊ አዛዦች ቡድን የጠነከረ የሜካናይዝድና የአየር ድብደባ ለማካሄድ መወሰናቸውን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። አምስቱ ጥብቅ መመሪያዎች። የብልጽግና አገዛዝ ከደረሰበት ወታደራዊ ሽንፈት አንጎበር ሳይወጣ ለደነገጠው የካድሬ መዋቅሩ ጥብቅ መመሪያ አስተላልፏል። ለካድሬው የወረደለት መመሪያም አምስቱ አስጨናቂ ትዕዛዛት ተብለው ተሰይመዋል። ወልዲያ ከተማን ጨምሮ እንደ መርሳ፣ ውጫሌ፣ እስታይሽና የመሳሰሉትን ታላላቅ ከተሞች ፋኖ ተቆጣጥሮ መሰንበቱ የሚታወስ ነው። ፋኖ ወደ ከተሞቹ ገብቶ የሚፈልገውን ኦፕሬሽን የሰራ ሲሆን፣ በምስራቅ አማራ ፋኖ የትግል ታሪክም ከባላጎ ምሽግ በኋላ ከፍተኛ ወታደራዊ ድል የተባለለትን ስኬት መጎናጸፉ ይታወቃል። በአንጻሩ የብልጽግናው ሰራዊት የሰሜን ዲቪዥኑን ያጣበት ሁለት የክፍለ ጦር መሪዎች በጉዳትና በምርኮ የተቀማበት አንድ ክፍለ ጦር ሙሉ በሙሉና ሌሎች ሁለት ክፍለ ጦሮች ደግሞ በከፍተኛ መጠን የፈራረሱበትን ሽንፈት ተጎንጭተዋል። የእግረኛና ሜካናይዝድ ጦር ምንም ማድረግ አልችልለት ያለው የብልጽግናው አገዛዝ በከፍተኛ ብድር የተገዙ ድሮንና ጄቶችን በመጠቀም በሕዝብ ላይ እልቂት ማድረስ ችሏል። ይህን ተከትሎም ንጹሃንን ከልቄት ለመታደግ ፋኖ ወደ መሰረቱ ሲመለስ ብልጽግናው ለዞንና ለወረዳ ካድሬዎቹ ብትወዱኝ ትእዛዜን አክብሩ አይነት ቀጭን ትእዛዝ አስተላልፎባቸዋል። በብልጽግናው ትእዛዝ መሰረት ወደ ሰሜን ወሎ ዞን አመራሮች አስቸኳይ የተላለፉት እነዚህ አምስቱ ትእዛዛት ደግሞ የሚከተሉት ናቸው። የመጀመሪያው ትእዛዝ ወይም መመሪያ አንድ ፋኖ በድሮን እንዳለቀና እንደተሸነፈ ሁሉንም ካድሬና ደጋፊ ሰብስበው እንዲያሳምኑ የሚለው ይገኝበታል። ብልጽግና በድሮን ጥቃት የህዝብ ጤና ጣቢያና ቤተ ክርስቲያንን ያጠቃቢ ቢሆንም በሚዲያ ሰራዊታቸው ግን መላው የፋኖ ኃይል በተለይም አንዳንድ ስመጥር የፋኖ መሪዎች በድሮን እንደተመቱ አድርገው የተለመደውን ሀሰተኛ መረጃ እያሰራጩ ይገኛሉ። ሁለተኛው ትዕዛዝ ደግሞ በተቻለ አቅም ህዝቡን ሰብስቦ የኤርትራና የህዋ ሰራዊት በፋኖ እየተመራ አማራ ክልልን የጦርነት ቀጠና እያደረገ ስለሆነ ሀገራችንን ከውጭ ጠላትና ከባንዳ እንጠብቅ የሚል መልእክት ለህዝቡ አስተላልፉ የሚለው ነው። እውነታው ግን የአማራ ክልልን ለውጭ ጠላትና ለወራሪ አጋልጦ ከራያ ለማጣት እስከ ደብረ ሲና ድረስ ያስወረረ ያስደፈረ ያስገደለና ያስወደመው የኦህዴድ ብልጽግና አገዛዝ መሆኑ ይታወቃል። አሁንም ራያን ለማጣን ጨምሮ በርካታ የራያ አካባቢዎች በህዋ ስር እንዲገቡ የተደረገው በብልጽግና ይሁንታ እንጂ በኤርትራ መንግስት ሰራዊት አይደለም። ይህን ደግሞ ህዝብም ጠንቅቆ ያውቀዋል። ሶስተኛው የብልጽግና ትእዛዝ በቴክኖሎጂ የተሻለ እውቀት አላቸው የሚባሉ ካድሬዎች ማንኛውንም ምስልና ቪዲዮ በመጠቀም ሶሻል ሚዲያው ላይ ፕሮፓጋንዳ በመስራት ንቁ ሆነው እንዲሳተፉ ይላል። ይህ መልእክት የሃይማኖት ግጭት ቀስቃሽ የተቀነባበሩ ቪዲዮዎችንም ያካትታል። የብልጽግናው አገዛዝ ኃላፊነት የማይሰማው አገዛዝ ስለሆነ እንደዚህ አይነት በሰዓት ላይ መጫወት ቁማርን ሊተገብር እንደሚችል የጥንቃቄ መልእክት ለሕዝብ እንድናደርስ ጥቆማ ደርሶናል። የፋኖን ጓዳ የማወቅ ዘመቻ የሚል ስያሜ የተሰጠው ደግሞ ትዕዛዝ አራት ነው። ትዛዙ ሙሉ ሲነበብ ወቅታዊውን የፋኖ አቋምና ቅድ ማወቅ ስላልተቻለ አዲስ የመረጃ አባላትን በማሰባጠር መረጃ እንዲሰበስቡ ማድረግ ይላል። ጣና ቴሌቪዥን በተደጋጋሚ ለፋኖ መሪዎች በሚያስተላልፈው የጥንቃቄ ዘገባው ሰርጎ ገቦችን በመከታተልና ራስን ከሰርጎ ገብ ማዳን የሚለው ጥቆማ በብልጽግናው አገዛዝ ዘንድ ለሰርጎ ገብ የተሰጠውን ልዩ ትኩረት ስለምናውቅ ነበር። አሁንም ይኸው የጥንቃቄ መልእክታችን በድጋሚ ድረሳችሁ። ትዕዛዝ አምስት ትንሽ ፈገግ የምታሰኝ ናት። ትዛዟም ዋና ዋና የብልጽግና አመራሮች ምን ምንም እንዳልተፈጠረ በማስመሰል በየከተማዋ እንዲዞሩ ትላለች። ወልዲያ ልትያዝ ስትል ወደ ጭፍራ ሊፈረጥጥ የነበረ ካድሬ ዛሬ በከተሞቹ መሃል ጎዳና ላይ ምንም እንዳልተፈጠረ እንደ ፍሪዳ በሬ እየተንጎራደደ ሲሄድ እንዲታይ የተፈለገበት ምክንያቱ ግልጽ ነው። ሕዝብ ግን እውነታውን ያውቀዋል። ይህን የበላይ አለቃን ትዕዛዝ ለማክበር ትናንት አመሻሽ ላይ የቆቦ ወረዳ ካድሬዎች ለ20 ደቂቃ አካባቢ ትንሽ ጎርደድ ጎርደድ ብለው ተመልሰው እየሮጡ ወደ ቤታቸው መግባታቸውን መረብ ሚዲያ ዘግቧል። ሰራዊቱ ባለበት እንዲቆም ታዘዘም። ከሰሞኑ በፋኖ ብርቱ ምት ያስተናገደው የብልጽግናው ሰራዊት በየስፍራው መፈራረሱን ቀጥሏል። እንደ ወታደራዊ ተንታኞች አገላለጽ በአሁኑ ሰዓት የብልጽግና ሰራዊት ፈርሷል ማለት ይቻላል ሲሉ ይናገራሉ። በምስራቅ አማራ ቀጠና ከባድ ሽንፈት የደረሰበት የብልጽግናው ሰራዊት ስብራቱ የሚጠገን አይመስልም ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ከሰሞኑ በፋኖ አውደ ውጊያ የተመተው ሰራዊቱ ወታደራዊ የዕዝ ሰንሰለቱን እንዲስት አድርጎታል ብለዋል። ብልጽግና ጥምር ጦር እያለ የሚጠራው የአድማ ብተና ና የሚልሻ መዋቅርም ከብልጽግናው መከላከያ ጋር ቆርሾ ፈጥሯል፣ ተብሏል። አድማሱን እያሰፋ የቀጠለው የፋኖ ተጋርሎም ትናንት የአርጎባ ብሔረሰብ ልዩ ወረዳ ሚልሻ ጽፈት ቤት ኃላፊ የሆነው ሻምበል ባሻ ማሐመድ ሰይድ የሱፍ በደወሎ ዞን በደስ የዙሪያ ወረዳ በ30 ቀበሌ አጥንት መስበሪያ ላይ በተደረገው ብርቱ ተጋርሎ እርምጃ ተወስዶበታል ተብሏል። ይህን ተከትሎ በብልጽግናው ሰራዊትና በባዲ ሚልሻ መካከል የእርስ በርስ ተኩስ ያስከፈተ ግጭት ተፈጥሮ ነበር የሚሉት የጣና ቴሌቪዥን ወታደራዊ ምንጮች በዚህም ከ10 በላይ ያገዛዙ ወታደር ሳይሞት እንዳልቀረ ገልጸዋል። ፋኖ በስፍራው ድንገተኛ ጥቃት ሲከፍት የብልጽግናው መከላከያ ከፍተኛ ምት ሲደርስበት የሚልሻ ኃይሉን ትቶ እንደፈረጠጠና የሚልሻ ጠርናፊውን ጨምሮ ሌሎች የባዲን ጸጥታ መዋቅር ላይ በደረሰው ጉዳት የእርስ በርስ ግጭቱ እንደተነሳ ምንጮች ይገልጻሉ። ከትናንት ወዲያ በነበረው የጃማ ደጎሎው የፋኖ ብርቱ ተጋርሎም ሸዋ ላይ የመሸገውን የብልጽግና ሰራዊት ያነቃነቀ ነበር ተብሏል። በሸዋ መራቤት የአውራጃ ዓለም ከተማ ዞማና ኮላሽ ተራራ ሶስት ቦታ ላይ ሰፍሮ የነበረው ያገዛዙ ሰራዊት የወታደራዊ ቁሳቁሱን ጨምሮ በመጫን ከ22 በላይ መኪና ወደ ደብረ ብርሃን ዙሪያ ለሚ የምትባል ቦታ ላይ ማስፈሩ ታውቋል። በዚሁ በሸዋ ቀጠና በደው ወሎ አዋሳኝ ሚዳ ወራሞና መራኛ ላይ ሰፍሮ የነበረው ያገዛዙ ወታደር ከፍተኛ ምት ያስተናገደውን ሰራዊት የተረፈውን ለማውጣት ወደ ጃማ ደገሎ በሰባት መኪና ተንቀሳቅሰዋል። ይህን ተከትሎ በሸዋ በወሎ በጎንደርና በባህር ዳር እንቅስቃሴ አድርገው የነበሩት የብልጽግናው ምክትል የኤታማዦር ሹም ጄኔራል አበባው ታደሰ በቀጠናው ግዳይ የተሰጠው ሰራዊት ራሱን መከላከል ሲገባው አንዱን ጥሎ ሌላውን አንጠልጥሎ ዘመቻ የለም ሁሉም ባለበት ጽንፈኛውን ይመክት በማለት ትእዛዝ ማውረዳቸው ተሰምቷል። ከሰሞኑ በተፈጠረበት ብርቱ ምት እየፈራረሰ ያለው የብልጽግናው ሰራዊት ሌላ ትኩሳት ቀስቅሷል ሲሉም ወታደረ ምንጮች ገልጸዋል። በዚህም ብዛት ያላቸው የባዲን የዞንና የወረዳ አመራሮች ከፋኖ ጋር ትገናኛላችሁ እናንተ በምትሰጧቸው መረጃ ነው ጉዳት የደረሰብን በሚል ክስ የታሰሩና የተረሸኑ የጸጥታና የፖለቲካ መዋቅር አመራሮች ስለመኖራቸውም ተገልጸዋል። ከቀናት በፊት በወሎ ቤተ አማራ የተደረገው ታላቅ ተጋድሎ አድማሱን በማስፋት አዲስ አበባ አቅራቢያ ደብረ ብርሃን ዙሪያ መድረሱን ተከትሎ የብልጽግናው ሰራዊት ከባድ ጭንቀት ገጥሞታል። በተለይም የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢ ጄኔራል ሀጫሉ ሸልመን ጨምሮ በሸዋ ጠቅላይ ግዛት የተሰማራው የብልጽግናው ሰራዊት የጄኔራሎቹ ቡድን ተጨማሪ ኃይል ወደ ደብረ ብርሃን እንዲገባለት ጥያቄ ማቅረቡም ታውቋል። ህወሓት ወልቃየት ገብቶ ጥቃት ፈጸመም። የአማራን ርስት መውረስን ቋሚ መዳረሻ ግቡ ያደረገው ህወሓት ሱዳን በሚገኘው ሳምረ የሚባለው የማይካድራ ጨፍጫፊ ቡድን ወደ ወልቃየት ሰርጎ በመግባት ጥቃት መክፈቱ ታውቋል። የጣና ቴሌቪዥን ምንጮች በጉዳዩ ዙሪያ ባደረሱን መረጃ በተደጋጋሚ ሲያደርጉት የነበረውን ትንኮሳ ከትናንት ጀምሮ ሰርገው በመግባት አርሶ አደሮቹን አፍነው ወስደዋል ትናንት ሌሊት ደግሞ ጥቃት አድርሰዋል ብለዋል። ሳምረ የሚባለው የህወሓት ታጣቂ ቡድን በአማራ ክልል ወልቃየት ጠገደ ሰቲት ሁመራ ዞን ቃብቲያ ሁመራ ወረዳ በረት ቀበሌ ላይ ውጊያ መክፈቱን የተናገሩት ምንጮቻችን ሱዳን የገባው የህወሓት ኃይል በተደጋጋሚ ጊዜ ከግብፅ ከሱዳንና ከሌላ ኃይሎችም ድጋፍ እያገኘ ራሱን ሲያጠናክር ቆይቶ ነበር። በቅርቡም በምዕራብ አርማጮ ከሱዳን ሰራዊት ጋር ሰርጎ በመግባት አርሶ አደሮችን አፍኖ እስከ መውሰድ ደርሷል። በቅርቡም ወደ ወልቃየት ለመግባት ከፍተኛ ዝግጅት ሲያደርግ ነበር ነበር በማለት ገልጸዋል በቃብቲያ ሁመራ ወረዳ በረት ቀበሌ ላይ የህወሓት ታጣቂ ሰርጎ ገብቶ ለከፈተው ውጊያ የጽፋ ምላሽ የሰጠው የተከዜ ዘብ ሰራዊት ወራሪውን በብቃት መመከት ችሏል ወደ ወልቃየት ከገባው የህወሓት ታጣቂ መካከልም አብዛኛውን አስቀርቶታል የአካባቢው ነዋሪዎች ለጣና ቴሌቪዥን በጉዳዩ ዙሪያ ባደረሱን መረጃ ይህ የተሸነፈ ኃይል ስለሆነ ባገኘው አጋጣሚ ሁሉ ትንኮሳ ማድረጉ የማይቀር ነው እንደማያሸንፍ ቢያውቀውም ባልበላውም ጭሬ ልበት ነው በሚል የክፋት መንገዱ እንደሚገፋበት ይታወቃል። ሰሞኑን በሳምረ ቡድን ብቻ ሳይሆን በላይኛው በዋልድባ በኩልም ተመሳሳይ ትንኮስ አድርገው ከፍተኛ ጉዳት አስተናግደው ተመልሰዋል ሲሉ ተናግረዋል። አስተያየት የሰጡ የወልቃይት ጠገዴ ነዋሪዎች አክለውም የዚህ ክፉ ጠላት አቅሙ ምን ያህል እንደሆነ ስለሚታወቅ ይህን ያህል አሳሳቢ አልነበረም። አሁን ፈተና የሆነብን የራሳችን ወገን የሆነውና ለዚህ ክፉ ጠላት ተባባሪ የሆነው ኃይል ነው። ይህ ኃይል በተደጋጋሚ ጊዜ ወደ ወልቃይት ጠገዴ፣ ሰቲት ሁመራ ዞን በመግባት የታላቁ አርበኛ ጎይቶምን ቤተሰብን ጨምሮ በርካታ አርሶ አደሮችን የገደለው ለጠላታችን ህዋት መንገድ ለመጥረግ ነው። በዋልድባ በኩልም የተፈጠረው ተመሳሳዩ ነው። ጠላታችን ህዋት በተደጋጋሚ ጊዜ ያደረጋቸውን የሰርጎ ገብና የተላላኪ ትንኮሳዎችን በብቃት የመከተው ተከዜ ዘብ ዛሬም በሱዳን በኩል ሰርጎ በመግባት ያደረገውን ትንኮሳ በተመሳሳይ በብቃት መመከት ችሏል ብለዋል። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተበትን የዘር ማጥፋት ጦርነት ተከትሎ አማራሁን ተከፋፍሏል፣ አቅሙንም በትኗልና በዚህ ጊዜ ብንወገው ነው ይሻለው ብሎ ህወሓት ወደ ራያ ጠለምት፣ ኮረምና ወልቃይት ጠገዴ ጦር ማሰማራቱ ይታወቃል። በቅርቡ ከሱዳንና ከግብፅ ያገኘውን ከፍተኛ የጦር መሳሪያም መቀሌና ሽሬ ላይ ማራገፉን መዘገባችን አይዘነጋም። በዚህ ጉዳይ ተከታታይ መረጃዎችን ይዘን የምንመለስ መሆኑን እንገልጻለን። ምስራቅ ጉራጌ ዞን ቡታጅራ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ የተቀሰቀሰው ተቃውሞ ንጹሃንን ለሞት መዳረጉ ተገለጸ። በዚህ ተቃውሞ ከሞቱት በተጨማሪም በርካቶች ከባድና ቀላል የአካል ጉዳት እንደደረሰባቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ለአመታት የክልልነት ጥያቄ ሲያቀርብ የኖረው የጉራጌ ህዝብ በአንድ አጋጣሚ የብልጽግናው ሊቀመንበር ኮርፊያ የተነሳ አንድ የነበረው ዞን ወደ ሁለት እንዲከፈል መደረጉ ይታወሳል። በዚህ ጉዳይ ግንቦት ላይ ጣና ቴሌቪዥን ባስተላለፍነው ዜና ሀገራችን ጉራጌ ዞን ከሁለት የተከፈለበትን ምክንያት ማቅረባችን ይታወሳል። ድርጊቱ የጀመረው የብልጽግናው ሊቀመንበር ወልቂጤ ሲሄዱ ህዝብ በተቃውሞ ቤት ተቀምጦ ቁጣውን በመግለጹ ነው። ይህ ድርጊት ለብስጭት የዳረጋቸው የብልጽግናው ሊቀመንበርም አቶ ወረስቱ ይርዳንና የትምህርት ሚኒስተራቸውን ታማኝ ተቃዋሚ ሲሉ በአደባባይ የሚጠሯቸውን ብርሃኑ ነጋን ጠርተው ህዝቡ ይቅርታ እንዲያደርግላቸው ሽማግሌ እንዲልኩ ትዕዛዝ ይሰጣሉ። ሹሞቹን በታዘዙት መሰረት የዞኑን ሽማግሌዎች ለይቅርታ ጠቅላይ ሚኒስተር ጽፈት ቤት ድረስ እንዲሄዱ በማድረግ ብልጽግናው ሊቀመንበር ጋር አገናኝተዋቸው ነበር። በወቅቱ ለይቅርታ ቤተ መንግስት የገቡት የጉራጌ ሀገር ሽማግሌዎችን በቃር ሲሆን ካስቀየም ነው ይቅር ይበሉን፣ በቀጣይ ሲመጡ የዞኑን ህዝብ ቀስቅሰን ስቴዲየም ገብቶ እንዲቀበለት እናደርጋለን ብለው ቃል ይገባሉ። የብልጽግናው ሊቀመንበርም ቃላችሁን በተግባር እስክታሳዩ ድረስ ይቅርታችሁን አልቀበልም ብለው ከወር በኋላ ውልቂጤ እንደሚሄዱ ተናግረው ለዚያ ጉዟቸው ህዝብ ከቤቱ ወጥቶ በለልታ እንዲቀበላቸው ሽማግሌዎችን ትእዛዝ ሰጥተው መልሰዋቸው ነበር። ከዚያ ክስተት በኋላ የብል ብልጽግናው ሊቀመንበር በቃላቸው መሰረት ወደ ወልቂጤ ለሁለተኛ ጊዜ ቢሄዱም በቃላቸው መሰረት ግን የጉራጌን ህዝብ ጥያቄ ሊመልሱለት አልቻሉም። ከዚህ ይልቅ የህዝቡን ጥያቄ ወደ ጎን በማለት ጉራጌ ዞንን ከሁለት እንዲከፈል አደረጉት። ዞኑ ከሁለት የተከፈለበት መንገድ ደግሞ ውሎ አድሮ ግጭት በሚፈጥር መልኩ ከፍተኛ ጥናት በማካሄድ ስለነበር ሰሞኑን በቡታ ጅራ ከተማ የተቀሰቀሰው ግጭትም የዚህ ውሳኔ ውጤት መሆኑን የአካባቢው ነዋሪዎች ይናገራሉ። መስቃን፣ ጉራጌና ዶቪ ጉራጌ የሚባሉ የቤተ ጉራጌ ጎሳዎች ሲናኖ ሴራ የሚባለውን ባህላዊ የሽምግልና ስርዓት የይገባኛል ጥያቄ በማንሳት በተደጋጋሚ ግጭት ሲፈጥሩ መኖራቸው ይታወቃል። ይህን ግጭት ከፍ ወዳለ ደረጃ እንዲያድግ ደግሞ የብልጽግ ነው ሊቀመንበር ዞኑን ከሁለት በመክፈል ግለቱ ከፍ እንዲላ

ይህን ችግር ያጠኑት ደግሞ የቀድሞ የአብዮታዊ ሰራዊት አባልና ና በኋላም የኦሮሚያ ክልል ፕሬዚዳንትነትን ጨምሮ በተለያዩ የስልጣን እርከኖች ላይ ኢህአዴግን ያገለገሉት አቶ አባዱላ ገመዳ ናቸው። አቶ አባዱላ ገመዳ የቀድሞ ደቡብ ክልልን ለማፍረስ የተደረገውን ዝግጅት የመሩት ሲሆን በጥናታቸው መሰረትም ክልሉ ወደ አራት ሲበተን በርካታ ዞኖችን በግጭት እየተተራመሱ በሚቀጥሉበት መንገድ ተከፋፍለዋል። ለበርካታ ንጹዋን ሞትና ጉዳት እንዲሁም በመቶ ሚሊዮኖች ለሚቆጠር ንብረት ውድመት ምክንያት የሆነው የቡታጅራው ግጭት ዛሬም እስከ ኩለ ቀን ድረስ ቀጥሎ መዋሉም ምንጮቻችን ያደረሱን መረጃ ያመላክታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 19 ቀን 2018 ዓ ም የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።